እውነት ተወዳጁ ተዋናይ ሳምሶም ታደሰ ቤቢ ከዳጊጋ መለያየቱን በሰማንበት በአመቱ ከሌላ ሴት አራተኛ ልጁን ወለደ ውድ ተከታታዮቼ እንዴት ናችሁ ሳምሶም ታደሰ ቤቢ ይህንን ህፃን ልጅ አቅፎ የሚታይበትን ፎቶ ከፖስት በኋላ ብዙዎች አዲስ ልጅ ወለደ ከሌላ ሴት እያሉ እንኳን ደስ ያለህ እያሉ እየተቀባበሉት ይገኛሉ እኔም እውነት ሳምሶም ታደሰ ቤቢ ከዳጊጋ መለያየቱን በሰማንበት በአመቱ ከሌላ ሴት አራተኛ ልጁን ወለደ ወይ ወይስ ይህ ህፃን የማን ልጅ ነው የሚለውን አጣርቼ ያገኘሁትን መረጃ ይዤላችሁ መጥቻለሁ። እንደምታውቁት ተዋናይትና ድምፃዊት ዳግማዊት ፀሐዬና የምንወደው ተዋናይ ሳምሶም ታደሰ ቤቢ ከ12 ዓመት የትዳር ቆይታ በኋላ የዛሬ ዓመት ነበረ መፋታታቸውን የነገሩን። ይህ ትዳራቸው ገና ከጅምሩ ሰላማዊ አልነበረም። የቤተሰብ ጣልቃ ገብነት ነበረበት። ቢሆንም ግን ለ12 ዓመት በትዳር ቆይተው ሶስት ልጆችን ወልደዋል። የአስረኛ ዓመት የጋብቻ በዓላቸውንም ሰርግ በመሰለ መልኩ ነበረ ከሶስት ዓመት በፊት ያከበሩት። ቢሆንም ግን ብዙ ወሬዎች ትዳራቸው ላይ ይወሩ ነበረ። እንደምታስታውሱት ከዓመት በፊት ነበረ የዳጊና የሳሚ ትዳር እንደፈረሰ እንደተፋቱ የተወራው። ምክንያቱ ደግሞ ሳሚ አሜሪካ ካለች ሴት ጋር የድብቅ ፍቅር ጀምረዋል ተብሎ ነበር የተወራው። መወራት ብቻ ሳይሆን በድብቅ በውሽምነት ተያዘች ከተባለችው ሮዳስ ይመስለኛል ስሟ። እናም ከዚህ ሴት ጋር የተጻጻፋቸው የጽሁፍና ፍቅሩን የገለጸባቸው የድምጽ ቅጂ መልእክቶች በማህበራዊ ሚዲያ ወጡ። ዳጊም የተባለው እውነት መሆኑንና ጉዳዩንም ወደ ፍርድ ቤት እንደወሰደችው አሳወቀች። ኢንስታግራሟ ላይ ነበረ ስቶሪ አድርጋው የነበረው ምናልባት ካስታወሳችሁ። እናም ምንድን ያለችው ለማስታወስ ያህል የተባለው እውነት ስለመሆኑ አረጋግጬ ጉዳዩን ወደ ህግ ስለወሰድኩት ለጊዜው በፍርድ ቤት ሂደት ላይ ምንም የምለው ነገር የለም ሁሉም በሂደት ይስተካከላል። እስካሁን ከሀገር ውስጥም ከሀገር ውጭም በተለይ ከሀገር አሜሪካ ጉዳዩን የምታውቁ ተጨንቃችሁ ለጻፋችሁልኝና ለደወላችሁልኝ ሁሉ እጅግ አመሰግናለሁ። በእውነቱ እግዚአብሔር ያክብርልኝ። በመልካም ሁኔታ ላይም ስለሆንኳ አታስቡ። እንደ እግዚአብሔር ፍቃድ ሁሉም ሁሉም ነገር ለበጎ ነውና ህይወት ይቀጥላል ስትል ቤቢ በላያዋ ላይ እየማገጠ መሆኑን የተወራው እውነት መሆኑን እንዳረጋገጠች ወደ ህግም እንደወሰደችው አሳወቀች። ሁለቱም ታዋቂ በመሆናቸው የፍቻቸው ጉዳይ መነጋገሪያ ወሬ ሆኖ ነበረ። ምክንያቱም ከታዋቂነታቸው ውጪም ያሳዩን የነበረው ፍቅር ከልጆቻቸው ጋር ሆነው ስናያቸው የነበራቸው የቤተሰብ ህይወት ጥሩ ስለነበር ማለት ነው። እናም በዛ ምክንያት መለያየታቸው አስደንግጦን ነበረ። ብዙ ታዋቂ ሰዎችም ሁለቱም ጋር እየደወሉ ሊያስታርቋቸው ሞክረዋል። በተለይም ፓስተር ቸሬ እና ሰይፉ ፋንታሁን ጥረት አድርገው ነበረ። ነገር ግን አልተሳካላቸውም። እናም የ12 ዓመት ትዳር በፍቺ ተደመደመ። ፍቺው ብዙ ድራማ በሚመስሉ ትዕይንቶች የታጀበ ነበረ። አንድን ባንክ ለሳሚ እኔ ሳላውቅ የሂሳብ ዝርዝሬን ሰጠ ስትል ዳጊ ወቅሳ ነበረ። ሳሚ ወደ አሜሪካ የዛሬ አስራ አንድ ወራት አካባቢ ነበረ የሄደው መለያየታቸውን ከሰማን በኋላ ማለት ነው። እናም አሁንም ድረስ ከዛሬ 11 ወር በፊት ነበር እዛው የሄደው። እናም አሁንም ድረስ መኖሪያውን በሀገረ አሜሪካ አድርጓል። እናም ከስድስት ወራት በፊት ወደ ኢትዮጵያ መጥቶ በዳጊ ላይ አልደረብኩባትም፣ ሌላ ሴት ህይወቴ ውስጥ የለችም፣ ጥሩ ባል ነበርኩኝ፣ የኔንም እውነት ደግሞ ስሙ ሲል መወቀሱ ልክ እንዳልሆነ ሰይፉ ላይ ቀርቦ ተናገረ። ከዛም ይህንን ቃለ መጠየቅ በሰጠ በወር ውስጥ ደግሞ አንድ በድብቅ ነው የተቀረጸው የተባለ ቪዲዮ ተለቀቀ። ይህም ቪዲዮ ሳሚ ዳጊ ጋር ሄዶ ልጆችን ማየት እፈልጋለሁ። እንደገና ደግሞ አንዷን ልጅ እኔ ከኔ ጋር እያለም እናየዋለን። ከዛም ግን ልጆቹ በተለይ ከልጆቹ አንዷ አንተ ጋር መሆን አንፈልግም፣ አንተኛን አትፈልገንም፣ ቤታችንን ልታሸጥብን ነው ስትል ቪዲዮ ላይ ሰማናት። ቪዲዮውን ያዩ ሰዎችም ዳጊን ወቀሷት። ምክንያቱም ልጆቹ አባታቸውን እንዲጠሉ አድርጋለች። ሁለቱም እንዲህ አይነት ነገሮችን ልጆቻቸው ፊት ማውራት አልነበረባቸውም። ሁለቱም ቢጣሉ ሳምሶም ግን የልጆቹ አባት መሆኑ የሚካድ ስላልሆነ ለምን እሱን ለማስጠላት ልጆቹ ፊት እንደዚህ አለች ሲሉ ወቀሳ አቀረቡባት። ዳጊም ወቀሳቸውን ተከትላ ከጠበቃዋ ጋር በመሆን ቪዲዮ በስህተት ነው የወጣው እኔ ሳልሆን ሌላ ሰው ነው የቀረጸው የሚፖስተውም ቢሆንም ልጆቹን የሚጎዳ ስለሆነ ያሰራጫችሁ ሰዎች በሙሉ አጥፉልን አሉ። ብቻ የሆነ ሆኖ ትዳራቸው በፍቺ ተደመደመ። ዳጊም ሦስቱን ልጆቻቸውን ማሳደግ ጀመረች። በጣም አምሮባት ስትዝናና እናያታለን ብዙ ቦታዎች ላይ። ቤቢም ተመልሶ ወደ አሜሪካን ሀገር እንደሄደ በሚለቃቸው ፎቶዎች ማወቅ ቻልን። ይህም ሕፃን ይዞ የታየበት ፎቶም የተነሳው እዛው አሜሪካን ሀገር ነው። ፎቶ መፖሰቱን ተከትሎም የሳምሶም ገጽ በሁለት ጎራ በተከፈሉ አስተያየት ሰጪዎች ተሞላ። እንኳን ወለድክ፣ ህይወት ይቀጥላል እንኳን አሳይሀት የሚሉ ሰዎች አሉበት። ያው በሳምሶን ወገን ሆነው ዳጊን እየወቀሱ ማለት ነው። በተቃራኒው ደግሞ እንዴ ከምኔው ገና እኮ ከተለያያችሁ አመታችሁ ነው፣ እንዴት ሌላ ልጅ በዚህ ፍጥነት ትወልዳለህ? የሚሉ አስተያየት ሰጪዎችም ታይተዋል። እንግዲህ እነዚህ ጽንፍ የያዙ አስተያየት ሰጪዎች ገጹ ላይ በደንብ ከአንድ ሺህ ምናምን በላይ ኮሜንት ነው የተሰጠው ይሄ ፎቶ ላይ እና ያው ያስገርማል። አንዳንዴ ምንድን ነው ሰው በዚህ ያህል የሰው ህይወት ላይ ጥልቅ ማለት እንላለን፣ ግን ያው ታዋቂ ሰዎች ስለሆኑ ከእንደዚህ አይነት ነገሮች አያመልጡም። እናም እኔ ስራዬ ነው ና እንዴ ሳሚ ወለደ እንዴ ብዬ የማውቃቸውን ሰዎች ለመጠየቅ ሞከርኩኝ። ከሱ በኩል መረጃ ሊሰጡኝ ይችላሉ የምላቸው ማለት ነው። እናም የሚከተለውን መረጃ አግኝቻለሁ። ይህ ሳምሶም ታደሰ ቤቢ ይዞት የሚታየው ህፃን የእሱ ልጅ አይደለም፣ የቤተሰብ ልጅ ነው። እንዳገኘሁት መረጃም ያው እርግጠኛ ስላልሆንኩኝ እንዲህ ነው ባልልም፣ ህፃኗ የእህቱ ልጅ እንደሆነች ና ሴትም እንደሆነች ነው ያው ሲፖስተው የጻፈው ማብራሪያም ሆነ ያለው ነገር ስለሌለ በድምጽ ሁሉም ሰው የራሱን ግምት ይዞ የሳሚን ፔጅ በስድብና ገሚሱ ደግሞ በምርቃት አጥለቅልቆታል። ነገር ግን እንግዲህ እኔ እንዳገኘሁት መረጃ ከሆነ ይህ ህጻን ይቺ ህጻን ልበል ሴት ነች ስለተባልኩኝ የሳምሶም ታደሰ ቤቢ ልጅ ሳትሆን የእህቱ ልጅ ነች። ነገሩን ደግሞ ይበልጥ እውነት ነው ያስባለው ይህ የምታዩት ቲክቶከር ከፖስተውም በኋላ ነበረ ምክንያቱም ሳሚን ያውቀዋል፣ ይህ ቲክቶከር። እናም እንኳን ደስ ያለ ብሎ ሲፖስተው በቃ ወልዶ ነው ወደሚሉ ጥርጣሬዎች አስገባን ማለት ነው። ነገር ግን እንዳልኳችሁ የሳሚ ልጅ አይደለም፣ የቤተሰብ ልጅ ነች። ግን ያው የመሆን እድል ቢኖረው እና ቢወልድ እንኳን ምንም የሚያስገርም ነገር አይደለም፤ ትዳራቸው በፍቺ ተቋጭቷል። ትንሽ ነገሩን አስቀያሚ የሚያደርገው ከስድስት ወራት በፊት ሰይፉ ላይ በሰጠው ቃለምጠየቅ ወቅት ከማንም ጋር አደለሁም ለሌላ ብዬ ለሌላ ሴት ብዬ አይደለም የተውኳት የሚሉ አይነት ንግግሮችን ተናግሮ ስለነበረ ያው የሶስት ወር ጽንስ ትሆናለች ይች ህጻን ልጅ ማለትም፣ አሁን ላይ ገና እንደተወለደች ከፖስተታት ማለት ነው። እና ያኔ ከማንም ጋር ግንኙነት የለኝም የሚያስብል መሰረት አይኖረው ማለት ነው፣ እውነት የሱ ልጅ ከሆነች ነገር ግን አይደለችም። እናም ያው አስገራሚ ነገርም አይደለም አዲስ ነገርም አይደለም። ሰዎች ቶሎ ብለው ከአንድ ግንኙነት ሲወጡ ወደ ሌላ ግንኙነት ይሄዳሉ፣ እኔ ልክ ነው ብዬ ባላምንበትም ማለት ነው። ራስን መረጋጋትና ከቀደመው ትዳሬ ወይም ግንኙነቴ የነበረ መቼስ ያንድ ወገን ብቻ ጥፋት አይሆንም፣ አብዛኛውን ጊዜ እና የእኔስ ችግር ምንድን ነው የሚለውን አጣርቶ ከዛኛው ካለፈው ግንኙነት ጠባሳ ራስን አድኖ ወደ ሌላ ግንኙነት ለመግባት ትንሽ የተወሰነ ጊዜ ያስፈልጋል ብዬ አስባለሁ። እና ባይሆን ጥሩ ነው፣ ግን ደግሞ ከሆነም ደግሞ የራሱ ህይወት ነው። እኛን የሚያገባን ነገር የለም። ያው ታዋቂ ሰዎች ስለሆኑ ልናወራባቸው እንዴት እንዲሆኑ ልንል እንችላለን። እንደ አራያ እንዲከተላቸው የሚችል ወጣት ስላለ ማለት ነው። ነገር ግን እንዳልኳቸው የሳሚ ልጅ አይደለም። ያው ትዳር ሲፈርስ ደስ አይልም። እነ ሳሚም ሲፋቱ ደስ አላለንም። በተለይ ደግሞ ልጆች ያፈሩበት ትዳር ስለሆነ የበለጠ ከባድ ነው። ለዛውም ደግሞ አስር ዓመት የቆየና ሶስት ልጆችን ያፈሩበት ትዳር ነው የፈረሰው። ሁለት ሴቶችና አንድ ወንድ ልጅ ወልደዋል። ያሳዝናል። ቢሆንም ግን ያው ህይወት ይቀጥላል። እናም ዳጊም የራሷን ኑሮ እየኖረች ነው፣ ፈታ ዘና ስትል እያየናት ነው። እንደገና ደግሞ ቤቢም ደግሞ የራሱን ህይወት አሜሪካን ሀገር ቀጥሏል። እናም እንዲሁ ላጤ እንደሆኑ ይቀጥላሉ ማለት አይደለም፣ የእነሱ ምርጫ ነው። ሊያገቡም ይችላሉ፣ ወይም ደግሞ የሆነ የፍቅር ግንኙነት ውስጥ ሊሆኑ ይችላሉ። እና ወይም ደግሞ ታርቀውም ደግሞ እንደነ ማን ነው ስሙ ሀብታሙና እንደነ ሩሃማ ልናያቸው እንችላለን። ቢሆንም ይሄ የራሳቸው ጉዳይ ነው። በጣም በጣም በጥልቅ አስተያየት መስጠት ይጠብቅብናል ብዬ አላምንም። ወደ ስድብ የሚያደርስ ማለት ነው እንዲሁ እንደ ወሬ አሁን እኔ እንደማወራውም ልናወራው እንችላለን፣ ግን እነሱን የመሳደብ ድረስ የሚያደርስ አሳያት ምናምን የሚያስብል አይነት የሚያደርስ ነገር መሆን የለበትም ምክንያቱም እነዚህ ሰዎች አስር ዓመታት አስራ ሁለት ዓመት ኧረ አስራ ሁለት ዓመት በትዳር የቆዩና ሶስት ልጆችን ያፈሩ ሰዎች ስለሆኑ ማለት ነው።